ወለተዋ የእምዬ ወለተዋ ሩትዬ እናትነትን ጣዕሙን አየችው። የኔ እናትን ይላልቅስን ይላልቅስልሽ። እንግዲህ ቤተሰብዬ በቃሌ መሰረት ይሆን አብርሽ ቪዲዮ ፖስት ተውልናል ማለት ነው። ልጁ ሲገረዝ ነበረ። እንግዲህ በደረሰኝ መረጃ ቀን አካፍያችሁ ነበረ። በጣም ደስ ብሎኛል። ሩትዬ አይዞን፣ አይዞን፣ አታልቅሽ፣ አይዞን። ሁላችሁም እንኳን ደስ ያላችሁ። እንደው ደስ ይሉኝ ቤቢ ወኒሩ በቃ ልጁ ተገርዞ እስከሚመጣ ድረስ ያላችሁ ኮላ አልገባም ነበር። እንደ ሆስፒታሉ ውስጥ በቃ ከልጅ ጋር ሩታ እናንተ ለካ ልጅ እንደዚህ ነው። እንደው ወይኔ ሩትዬ፣ ወይ ወላሂ የኔም ባርግፍ ይበልልሽ የኔ ዋ። እንደው ይሄን ባሽ ቅርብ ነው እኮ እኔም እኮ እምባዬ ቅርብ ነው ቤተሰብዬ። ወይኔ፣ አረ ወይኔ ሩትዬ፣ አይዞን አይዞን። አብርሃም አብርሃምማ ማይክል ጃክሰን ምን የአባት ሆድ እንትና ይባላል እና በጣም ደስ ይላል። እኛም ደስ ብሎናል ማለት ነው። አይዞሽ ሹ ሩታ፣ ቢስሚላ ወላሂ በጣም ነው የተንሰፈሰፈችው። በጣም ነው ያሳዘነችኝ ወላሂ። ግን እንኳንም ለዚህ አበቃሽ። በጣም እንግዲህ ደስታቸው በመኪና ውስጥ ሆነው ወደ ሆስፒታል ሲሄዱ ያለው ደስታ አብረሃም አማቲት ሁሉም ደስ ይል ነበር ግን ሆስፒታል ሲገቡ